ዱባይና ጀርመን ደግሞ አፈልኩ። ከዱባይ የሚፈልቁና ከጀርመን ይመስላሉ። በእናታችሁ ዱባይ አንዴ የሴጣን ስብስብ ጠንቋይ አምላኪ፣ የዱባይ ጠንቋዮች ጠንቋይ ታመልካለሽ። እንደ አንቺም ጠንቋይ ነው። ዱባይ ውስጥ ጠንቋይ እያመለካችሁ የዱባይ ጠንቋይ ደግሞ ሙስሊሞቹን ዘብር ገብሌ ሌላችሁ ተጠመቁ እያለ እያስጠመቃቸው ነው። ተመስገን ነው። ይሄኛውን ስራውን ወድጄለታለሁ። ዘብር ገብርኤል የሚልካችሁን ነገር ሙስሊሞችን ሙስሊም ነኝ ወላሂ ዘብር ገብሬልና ተብሏል ጠንቋዩ ብላ ቁጭ እንደ ዘብር ገብርኤል የሚልክ ጠንቋይ ነው እንደ የሚልካችሁ ያለ ጠሽ ጠሽ ያለ ችክ የምትመጡበት ይኸው ከዱባይ ነው። ጉጂ ባሌን ቀማችን ብለው ደግሞ አሁን የሚደባደቡት የዱባይ ደግሞ አንዴ ከዱባይ ባል ንክቻ አናረግም እኔ ጋር መጥተው ሲሉ ሮሚ ማንሽ ስሚንትና ይባላል። የት ነው የምትኖሪ? ዱባይ። ኦኬ ከዱባይ ውጪ የትም ወንድ ምን እንደሚያደርጓቸው ዱባይ እግዚአብሔር ያውቅ ዱባይን ያነካ ዘጠና ፐርሰንት መጥተው ያሉኝ ይህን ነው። ዱባይ ውስጥ ያልኖረ ወንድ ካገኘሽ ምን እንደሚያደርጓቸው የዱባይ ወንዶች ምን እያደረጋቸቸው ነው ሴቶቹን። ዱባይ እያልኖረ ለምሳውዲም ችግር የለባት ዱባይ ብቻ ያልረገጠ ወንድ ካገኘሽ ሮሚ፣ ምንም ችግር የለም የሚሉት የዱባይ ወንዶች። በዱባይ ወንዶች ሰምተናል የወንድ እጥረት ስላለ አንድ ወንድ ለስድስት ለስድስት እንደምትይዙ የሆነ ቦታ አንዷ ተከራይታ ታስቀምጠዋለች። መንዴ እረፍቷ ቀን ስትመጣ ከእሷ ጋር ከአለም ፀሐይ ጋር፣ ቲውስዴ ከአልማዝ ጋ፣ ህሮብ ከፈቲያ ጋ፣ ሐሙስ ከጀሚላ ጋ፣ ቅዳሜ ከቂቂ ጋ እያንዳንዱ አላቸው። በእረፍት ቀናቸው አስተካክለው ሰባት ችክ የሚያጫውቱ የዱባይ ወንዶች አሉ አሉ፣ ሰባት ችክ የሚያጫውቱ ያንን አይተው እኮ ነው መከራ አይተው እሷ እንትና ፈትያ ገርል ቦይፍሬንድ ቦይ ፍሬንድ እኮ አገኘሁ። እሳይ አልሐምዱሊላህ። እንታት ደውልና ገብርኤልን ባላገኘሁ እስቲ ላኪልን ፎቶ ምን እንደሚመስል ሲላላኩ የራሱ ሁለቱም አንድ አይነት፣ ይሄ እኮ የእኔ ነው፣ ይሄ የእኔ ነው። እንገናኝ እስቲ በአሁኑ አብረን ተያይዘን አብረን እረፍት እንውጣና ጉዱን እኔው ይባባላሉ። ሁለቱም ሲመጡ ማን አባሽ አንቺ ነሽ እንዲረፍት ውጫለሽ አንቺ ኪታ አባሽ መተሽ ነው ብሎ እዛው ግጥ ሞስቶፉ የዱባይ ታሪክ ይሄ ነው። እንደሰማ ነው እንደሰማ ነው አንድ ወንድ ብርቅ ነው። ዲጄ የሚያዋጣሽ ወንድ ነኝ ብለሽ አምስት ሴት እያሽከረከርሽ ማጫወት ነው። ይሄ ስራ ምንም አልሆነልሽም። ከአዲስ አበባ እና ከድሬዷ ወንድ ልጅ እያመጣሽ ማስለቀስ ትተሽ እዛው ዱባይ ያሉን ችኮች ስድስቱን ይዘሽ በረፍት ቀናቸው ማጫወጥ ነው። እንዳስተያየት ስናይሽ ቆለጥ ያለሽ ነው የምትመስይ። እሱ ስራ ነው ዱባይ ላይ የሚያዋጣው እንደሰማሁት። አላየሽም? እንዲ ፋሲካን የምታክል ወፍራም ሴት ቀጭን ጌ ልጅ እያንከባለለ ሌላ ችክ እንደጠበሰ እጅ ከፍንጅ ጀንጅ ነኝ ብላ እየነገረችው ባላየ ባልሰማ ረመዳን ቁጭ ብሎ አብረው ሲያፈሉ ያየ ነው። ምን ያህል የወንድ ጥረት እንዳለ ያወቅ ነው። ከፋሲካ በኋላ ነው የምታክል ሴትዮ ላዩ ላይ ብትወጣ ፍርጥም ብሎ ሊሞት የሚችል ሰውዬ፣ እንደዚህ አፋሲጋ ነው ፍራሟን ሲያንደባልላት ማየት። ከዚህ በላይ አለ እን ዱባይ ላይ ችግር እንዳለ። ሞጣን የሚያክል ሰውዬ የት ይደርሳል ያልነው፣ አሁን አስክትል ዱባይ ሴት የሁለት አመቱን የመለጣትን አጫውተዋለን። እንዴ ይኸው ሞጣ ጉድ የሆነው ዱባይ ሄዶ እስከ ዛሬ ጉድ ያልሆነው ሄዷል እኮ ከዚህ በፊት ቤልጅም ጉድ አልሆነ። ዱባይ በአመት ሁለቴ ያመላለሰው ሞጣን ለምንድን ነው? በአመት እኮ በአራት ወር ልዩነት ሁለቴ ዱባይ ሄዷል። ለምን ሞጣ ዱባይ ሱቅ አልከፈጠ? ምን ከፍቶ ነው ሁለቴ የተመላለሰው? እሱን ለሞጣ ትቼዋለሁ። ሞጣ በአራት ወር ልዩነት እንደዚህ አፉን አስከፍታ ያጫወተችው ችክ ማን እንደሆነ ብንደርስባት በጣም ደስ ይለኝ ነበር ሀንድረድ ፐርሰንት። ግን የምነግራችሁ ሉሊትን በእንጨት አልነካትም፣ አይደለም ልታስነካው። ሉሊት እንዴ ሉሊትን የሚፈልጓት፣ ሉሊት የምትነዳውን መኪና የምትነዳ ሀበሻ የለችም። ስለዚህ በዛ መኪና መውጣት መግባት መከበር ስለፈለጉ መኪናዋን ነው የፈለገው እንጂ ሞጣ ያገኛቸው ችኮች ፎቶ ሳይለቀቅ ከሉሊት ጋር ያለውን የለቀቃችሁ የጉራጌ ልጅ ለማሸማቀቅ ፈልጋችሁ ከሆነ አይሳካላችሁም። ለምን ከሉሊት ጋር ፎቶ ተለፍ ወሰተ ብዙ ሰው አግኝቷል። ሞጣ ሞጣ ሲመጣ ከነጉች ጋር ተገናኝቷል። ሞጣ ሲመጣ ያቺ ማናት ቡና እያፈላች ምናምን በረንዳ ላይ ሲያቅፋት ሲስማት የነበረ በጣም ብዙ ችኮች ነው ያገኘው። ስማቸው መጥራት አልፈልግም። እኔ የደረሰ መረጃ አለ፣ ግን አዶንኬር ሞጣ ከሚስቱ ተጣልቶ እኔ ማገኘው ትርጉም የለም። ግን ከሉሊት ጋር የፖሰታችሁት ጉራጌን ለማሸማቀቅ ከሆነ እኔ ሃንድረድ ፐርሰንት በሉሊት እተማመናለሁ። በዛ ወቅት እሱን ያገኘችው ማነው? ቢኒያ የሚባል ሸርሙጣ ያጌው እሱ ባደረሰባት ችግር አትላንታ ላይ ያለውን ችግር ለሞጣ ልታማክረው እንጂ እያገኘችው በሁለተኛው ሲመጣ አላገኘችውም። ሉሊት አላገኘችውም፣ በሁለተኛው ሞጣ ሲመጣ። ስለዚህ እዛ የተገናኙት እርስ በርሳቸው ይተዋወቃሉ፣ ይተዋወቃሉ፣ ይተዋወቃሉ። ሞጣ እንደዚህ አፉን ከፍቶ የሚተኛው በጣም ነው የሚገርመኝ። እኔ እንጃ በስማ ሞጣ፣ አሁን ታጋይ ነኝ ትላለን፣ ለአማራ ድምፅ ነው የምትሆነው፣ እናቃለን። ግን እንደዚህ ፋኖ አራት ኪሎን ተቆጣጠረ። እንኳን ቢቆጣጠር እንኳን እንደዚህ አፍን ከፍተ የምተኛ አይመስለኝም። ፋኖ አራት ኪሎን ተቆጣጠረ ተብሎ የተነገረ ይመስል በቃ ከትግል ጨርሻለሁ ብሎ የተኛ ነው የሚመስለው። ሞጣ ራስን ጥለ ከዚህ በኋላ እንዲህ እንዳተኛ ሲጀመር ሰው እንዳታመካውን በኋላ አፍን ከፍተ ስተኛ ትዕግስት አብረ ያለች መሰለ እሷ ትከድናለኝ ሚስት ስለሆነች ሌላው ግን አፍን እንደከፈትክ ነው አንስቶ ፎቶውን የሚለቀው። ማንም ሚራራ የለ የለም። በዚህ ሰዓት ማንንም ማንን ለማዋረድ ነው የሚሯራጠው። ድፍን ኢትዮጵያዊ ይወድሃል። ኢትዮጵያ ልገባ ፈጠ ችላለሁ ምናምን ይላል። ደግሞ ኢትዮጵያ ገባኛ ምን አገባ የሆኔም ገብቻር ማከለከለ ኢትዮጵያ መግባት፣ እኮ አትግባ ያለህ የለም ልዋጋ ነው ደህና ሁኑ ምናምን ይላል። ደግሞ እንዲህ ይሄ ልጅ አሁን ዲጄሊ ያው አይወዱ ይሆናል የድሬዳዋ ልጅ ግፍ ይፈራሉ እንጂ ስድስት ችክ እኮ አዘጋጅታ ግን ላይፈልግ ይችላል። አዲስ ነው እግዚአብሔሩን የሚፈራ ይሆናል። የዱባይ ወንዶች ስድስት ችክ እያጫወታችሁ የቤት ኪራይ እየከፈሉላችሁ መኖር አይደብራችሁም? ወታችሁ ስራ ሰሩ። ምን ብታረጓቸው ነው? ሮማን ከዱባይ እንዳይሆን ዱባይ ያልኖረ ወንድ ባል፣ የትም ቦታ ይኖሩ ኢትዮጵያም ይሁን ከዱባይ ብቻ ያልኖረ ወንድ የሚሉት ምን እያረጋቸው ነው? ወንዶቹ ሴቶቹ እንደዚህ የመረራቸው ምን እያረጋችሁ ነው? ደብል እያጫወታችሁ፣ ደብል እያጫወታችሁ፣ ደርሰናል፣ ደርሶናል። እኛ መረጃ እንትንም ሳውዲም ደብል ነው የሚያጫወቱት ሳውዲ ስንት ቀን ነው ወጥቶ ባሌን ተቀማው ሲሉ፣ አንድ አናዳኝ ጠብቂ ባልሽ ባልሽ ካመለጠ አመለጠ፣ ለባላጩሁ ብዬ አባረርኳቸው። ስንት ናቸው ድምፆኝም ብሎ አፈር ብሎ ኤኒዌይ፣ እፎይ እያላችሁ ምጽፉ ልጆች ትታያኛላችሁ። እፎይ ማታ መጥቶ ነበር ስለ እፎይ ምንድን ያለው መረጃ ጻፉልኝ፣ እስቲ እፎይ ብላችሁን ነገር ጻፋችሁ። እፎይ ማታ መጥቶ ነበር? አስሎንጋ ሳይኖ ጾም ሲያልቅ ነው መጣለ ያለው። ጾም ሱባኤ ገብቷል፣ ሲያልቅ ነው የሚመጣው ተብሏል። እፎይ መጥቶ ነበር ማታ ወይስ የበፊት በፊት ነው እየፖሰታችሁ ያየሁት? እስቲ ጻፉልኝ፣ እፎይ መጥቶ ነበር አልመጣም። ኦኬ ኒውድ። መልእክቴን ግን እፎይ ጋር ግንኙነት ያላችሁ ለእፎይ መልእክቴን አስተላልፉልኝ። እመብርሃን ምስክሬ ናት፣ እግዚአብሔር ምስክሬ ነው። ለንደን ሀገር መምጣት ከፈለገ ፈርሜ ምንም ወጪ ሲያወጣ ባይፈልገው እንኳን እየተመላለሰ አሜሪካን፣ እስራኤል ለምን ለእንትን እየጠራ ነው? እዚህ አገር እኮ ይመጣሉ። አስራ ስድስት ኪዳነምህረት ሲሆን ሰባኪ እናስመጣለን። ስለዚህ ለንደን ሀገር መጥቶ መስበክኛ እንፈልገዋለን፣ እና ከፈለገ መብርሃን ምስክሬ ነው ወላዲትን እኔ ፈርም ያመጣዋለሁ። ንገሩልኝ፣ የምታገኙት ከሆነ መብርሃን ምስክሬ ነው። እኔ ቀልዴን አይደለም። እና ካገኛችሁት እዚህ አስራ ስድስት ኪዳነ ምህረትም ትምህርት ሊያስተምረን እዚህም ይፈለጋል። አይ ቋሚ መመላለሻ ፈልጋለሁ ካለ እኔ በፈቃደኝነት ፈርም ያመጣዋለሁ ፈር ከዛ ከለ እንደኖሮ በየ እንትን ውጭ ሀገር ሄደን የደነዘዝነውን እያባነነ እንዲያስተምረን ብዙ ነገር እንትን እንዲያረግ እኔ በፈቃደኝነት መብርሃን ወላዲትን ምንም ወጪ ሳያወጣ ከነ ትራንስፖርቱ ኤቭሪቲንግ ዘጭ ያለ እንትን ላለን ቤተ ክርስቲያኗ ራሷ ማረፊያ ያላት ቤተ ክርስቲያን ያርፋል። ከዛ እዚህ ቆይቶ ካልሆነ እስራኤል ከእስራኤል እየተቀባበል ነው የእኔ ሀገር ያለው ነው። ልጅ ደግሞ በደንብ ውጭ አገሩን ደግሞ ሲያይ ክፍት ሲል ደግሞ ኢየሩሳሌም ደርሶ ሲመጣ አይ ውጭ ሀገር መኖር አልፈልግም ካለ ግን፣ ይሄ ፋሲጋ ደርሷል፣ ለገና ሙሉ ወጪውን ችየው ኢየሩሳሌም ሀገር እንዲሄድ እፈልጋለሁ። ፕሊስ ከቻላችሁ ስልክ ቁጥሩን ኢየሩሳሌም ሀገር እንዲሄድ እፈልጋለሁ። ኢየሱስ ገዳምን በእኔ ሙሉ ወጪ ቢፈልግ ፌራሪ መኪና አስደርጌለት እንትን ገዳም ሄዶ እንዲያይልኝ እፈልጋለሁ። ካልሄደ ሜይ ቢ ሄዶ ይሆናል። እሱ ታምረኛ ነው። ካልሄደ ግን ኢየሱስ ገዳምን፣ እመቤታችን ሰባት ቀን የተቀመጠችበትን ገዳም፣ በጣም ደስ ይላል። በጣም ነው የሚወደው እዛ ሙሉ ወጪውን ችዬ እንትን ለዋለው፣ ብቻ ከቻላችሁ ስልክ ቁጥሬኝ ታቁታላችሁ። አልሌኔን ስልኩን ስጡኝና እንዳወራው፣ በጣም ነው የምፈልገው እንዳወራው። አገናኙ ላይፍ ሲገባ ደግሞ በመብርሃን እንትን እንድትሉኝ፣ እንድታገናኙ። ላይፍ ሲገባ ግን አይ ዶንት ቲንክ ሰው ከጾም በፊት አይመጣም ብለዋል። እና ፆም ከተፈታ በኋላ ከመጣ እንደምፈልገው። ማን ነው ማን ነው ለምት? እፎይን ነው እፎይ ታውቆታላችሁ። እፎይ እሱን ነው እያልኩ ያለሁት። ምን ማን ነው ማን ነው ትያለሽ እንደ ደንቆሩ። እፎይ ነው የምፈልገው። እየሰማሽ ነው እያንዳንድሽ። የስ እፎይ እፈልገዋለሁ። አይኒድ ሂም ቢግ ታይም